ሀይሚ ነገሩን እንተወው በቃ ወደ ሰላም እንምጣ እያለች ስታወራ ዳኒ ምን ይል ነበረ? ሀይሚና ብሩኬን የሚያራርቅ እንጂ የሚያቀራርብ ነገር አይደለም ሲያወራ የነበረው። ሰላም ቤተሰብ፣ እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ቪዲዮውን ስጀምሩ በላይ ከጀምሩት ውዶችዬ አበረታቱኝ። እንግዲህ ዳኒ ዛሬ የሰማንያ ዓመት ሽማግሌ አዛውንት መስሎ ጋቢውን ጉብ አድርጎ አጥሚቱ ጁሱ ከፊቱ ደርደር ብሎለት፣ ያው ጓደኞቹ እያስታመሙት ነበረ። ዳኒ ግን በጣም ትገርማለ። ሃይሚን የምታከል ስንት ህዝብ የሚያከብራት የሚወዳት ልጅ ከቤት መታ ጥጦት ትፈታወራለ። ምን ችግር አለ ብታወጣው? በነገራችን ላይ ውዶች፣ ጥርሱን የታመመ ሰው እኮ አጥሚት ይሄ በቃ ትኩስ ነገር እኮ አይጠጣም። እሱ ግን ትኩስ ነገር ሲልፈው ልፈው የነበረ ዛጋ ና ሀይሚና ብሩኬን ለመለያየት እንደዚህ ይህን ያክል ድንጋይ መፈንቀል ይህን ያክል መላ መደርደር ጭራሽ ታመምኩ እስከሚል ድረስ። እኔ እኮ ብያቸዋለሁ ጥርስ ቢወልቅም ራሱ እንደዚህ ሰው ድክምኩም ድቁስቁስ አይልም። እና እንግዲህ ሲላት የነበረው ምንድን ነው፣ ሀይሚ ነገሩን ተው እያለች ወደ ሰላም ለማምጣት ስትፈልግ፣ እሱ ግን በቃ ማለት ልክ ሶሲና ብሩኬ አብረው እንዳሉ አድርጎ በቃ ከህይወታችን አይድረሱብን፣ አይድረሱብን ከህይወታችን አይግቡ ህይወታቸውን ይኖሩ እያለ ነበር ነገር ሲሟላት የነበረው እና ያንን ቃላት ራሱ ሀይሚም እንድትል አደረጋት ከዛው ላይ። ስለዚህ ሀይሚ ጥንቃቄ ብታደርግ ይሻላል። ምንም ዳኒ ሮስ የሚባል ሰው ምንም አይጠቅምም፣ እንዶ ለጓደኝነት ራሱ አይሆንሽም። ሀይሚዬ፣ በእናትሽ እባክሽ፣ በፈጠረሽ ራስሽን ጠብቂ። በእርግጥ ዛሬ ሄደችው እኔ ገብቶኛል ማለት ያው ከእግሮ ላይ ስትደፋ ምናምን፣ ግን እንጃ አላውቅም፣ ለምን እንደሆነ ዳኒ ስለሚያናድደኝ እሷ ስትደፋ አልወደድኩትም ነበረ እንጂ ይቅርታ መጠየቅ ትልቅነት ነው። ምንም ችግር የለውም ሀይሚ ይቅርታ ብጠይቅም እና ደግሞ ይቅርታ የጠየቀችው ያው ለብሩኬ እንደሆን እረዳለውኝ። በነገራችን ላይ ውዶችዬ በጣም የሚገርም ነው። በጣም የሚፋቀሩ ሰዎች ፍቅራቸው የእውነት የሆኑ ሰዎች ማለት ነው፣ እንኳን አይደለም አብረው ሆነው ተለያይተው ራሱ አንዳቸው ለአንዳቸው ይተሳሰባሉ። አሁን ብሩኬ እኔ እንዳላይሽ በቃ ከዚህ በኋላ አልፈልግም እንዳታወሪኝ ብሎ ተናዶባታል አይደለ? ነገር ግን ሀይሚ አንድ ነገር ሆነች ቢባል እንደ ወፏ በሩ የሚደርስላት እሱ ነው እና በተቃራኒው ዛሬ ሀይሚ እሱን ነበር ስታደርግ የነበረው እኔ እሱ እስር ቤት ገብቶ ማየት አልፈልግም አልችልም እያለች ነበር። እና ያ ማለት ሀይለኛ ፍቅር ስላለ ነው። እና ግን ሀይሚና ብሩኬ ማለት ነው በእውነት በጣም ነው እንለያይ እንለያይ ሲሉ በጣም የብዙ ሰዎች ልብ ይሰበራል። የኔ ራሴ ማርያምን እምላችሁ በጣም በቃ ይልል ስሜት ነው የሚሰማኝ እንለያይ የሚለው ቃላት ከአንደበታቸው ሲወጣ ስሰማ ዛሬም እራሱ አላገኘውም እያለች ታወራዋለች ለዳኒ። ና ለምንድን ነው ስለ ዳኒ እንደዘያች ስለ ብሩኬ እንደዘያች የምታወሪው? ለዳኒ ጥሩ ሰው መስሏታል እኮ። ወይኔ ሀይሚ፣ በቃ እንደዚህ ሰውን ቶሎ ነው የምታምነው ማለት ነው። ሰው እንዴት ከሚያወራው ወሬ አይገምትም? ከእሱ ጋር ሊያለያየት እንደፈለገ ይሄኮ ግልጽ ነገር ነው ማለት። ይሄ በቃ ከህይወታችን ይውጡልን ማለት እኮ ምን ለማለት እንደፈለገ ግልጽ ነው። እና ሀይሚ ግን አሁንም ምንም እየነቃቸው አይደለም ለማንኛውም ድራማም ሰራችሁ፣ ቀድም ሰራችሁ፣ ሃይሚና ብሩኬን በአንድ ማየት እንፈልጋለን።